በጣም ብዙ አነጋጋሪ ነገሮች የነበሩበትን የሴንት ጄምስ ፓርክ ስቴዲየሙን ጨዋታ አርሰናል ሁለት ለአንድ በሆነ ውጤት አሸንፏል። ከሊቨርፑል ጋር ያለውን የነጥብ ልዩነትም ወደ ሁለት አጥብቧል። አሁን የመድፈኞቹ ደጋፊዎች በዘንድሮ የውድድር ዓመት ዋንጫን ለማንሳት የነበራቸው ተስፋ ከትላንት ይልቅ ዛሬ ከፍ ያለ ሆኗል። የሚያሳምን እንቅስቃሴ፣ እጅ አልሰጥም ባይነት፣ ማድረግ ያለባቸውን ነገር በሙሉ የማድረግ እጅግ የላቀ ፍላጎት የነበራቸው የአርሰናል ተጫዋቾች ከጨዋታው ሙሉ ሶስት ነጥብን ወስደዋል። ድል እንዲህ መጨረሻ ደቂቃ ላይ በሚቆጠር ጎል ሲመጣ ደግሞ ደስታውን የበለጠ ከፍ ያደርገዋል። አርሰናል አሁንም ዛሬም ከሁለት የማዕዘን ምትኳሶች ሁለት ጎሎችን አስቆጥሮ ሁለት ለአንድ በሆነ ውጤት ጨዋታውን አሸንፈዋል። አሁን የአርሰናል ደጋፊዎች ብቻ ሳይሆኑ በእንግሊዝ ፕሪሚየር ሊግ ከዛሬ ነገ ምን ሊፈጠር ይችላል የሚለው ጉጉት የሚ ፈጠረባቸው ሁሉም የእግር ኳስ ወዳጆች ናቸው። አርሰናል ከሊቨርፑል ጋር ያለውን የነጥብ ልዩነት ማጥበቡ ቀሪዎቹን ጨዋታዎች በበለጠ ጉጉት እንድንከታተል አድርጎናል። ባለፈው ሳምንት የአርሰናል ተቺ የነበሩት አሁን የአርሰናል አድናቂ ወደ መሆን ደግሞ ተቀይረዋል። እግር ኳስ እንዲህ ነው፣ ቋሚ ወዳጅም ቋሚ ጠላትም የሌለበት ተወዳጅ ስፖርት። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን፣ በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። ደግሞም መልካሙን ሁሉ ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ እስካሁን አሁን ላበረታችሁን በሙሉ እጅግ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ሴንት ጄምስ ፓርክ ስቴዲየም ላይ አርሰናል ባለ ድል ሆኗል። በእንግሊዝ ፕሪሚየር ሊግ በአርሰናልና በሊቨርፑል መካከል የነበረው የአምስት ነጥብ ልዩነት ወደ ሁለት አንሷል። የዛሬው የአርሰናል ድል የዛሬው የኒውካስል ዩናይትድና የአርሰናል ጨዋታ እጅግ በጣም ብዙ ልንነጋገርባቸው የሚገቡ ነጥቦችን በውስጡ የያዘ ብዙ ያየንበት ግራም የተጋባንባቸው ነገሮች ነበሩት። አርሰናል ከዚህ ጨዋታ በፊት የሊቨርፑልንና የክሪስታል ፓላስን ጨዋታ አይቶ ነው ወደ ሜዳ የገባው። የአሁኑ ጨዋታ ሲጠናቀቅ ቡካዮሳካ ከጋዜጠኞች ጋር በነበረው ቆይታ ሲናገር የክሪስታል ፓላስና የሊቨርፑል የትላንትና ጨዋታ፣ በዚህ እንቅስቃሴያችን ላይ ይህንን ጨዋታ በተመለከተ የሚሰማን ስሜት ላይ ተጽዕኖ አላሳደረም ብዬ ለዋሻችሁ አልች አንችልም ብሏል። እውነት ነው ሊቨርፑል እንዴት ሆነ ብሎ መከታተል የሊቨርፑልን ማሸነፍ ተከትሎ መበርታት የሊቨርፑልን ነጥብ መጣል ተከትሎ ደግሞ ራስን ለድል ማዘጋጀትና የተሻለ ተፎካካሪነትን መፍጠር ከአርሰናል ደጋፊዎች የሚጠበቅ ስሜት ነው አይደለም? ከደጋፊዎቹ ከተጫዋቾቹም እንዲህ ያለ ስሜት አሁን ቡካዮ ሳካ እንደተናገረው ይኖራል። ባለፈው ሳምንት ስለ አርሰናል ይሰማን የነበረው ስሜትና አሁን ስለ አርሰናል የሚሰማን ስሜት መካከል እጅግ በጣም ከፍተኛ የሚባል ልዩነት አለ በአርሰናልና በሊቨርፑል መካከል የአምስት ነጥብ ልዩነት እንዴት ተፈጠረ ብለን ስንል ሊቨርፑልን በገጠመበት ጊዜ አርሰናል አንድ ለዜሮ ሲሸነፍ እንደዚሁም ከማንቸስተር ሲቲ ጋር በኤምሬስ ስቴዲየም ተጫውቶ አንድ ለአንድ በሆናቸው ውጤት ጨዋታውን ሲያጠናቀቅ አርቴታ ወደ ሜዳ ይዞት የገባው አሰላለፍ የመጀመሪያ ተመራጩ የነበሩት ተጫዋቾች ለአርሰናል በመሸነፍም ሆነ አቻ ወጥቶ ሁለት ነጥብን በማባከን ረገድ ትልቅ አስተዋጽኦ እንዳላቸው የሚያምኑ ሰዎች፣ ባለሙያዎች፣ የቀድሞ እግር ኳስ ተጫዋቾች እጅግ በጣም ብዙ ነበሩ። ደግሞም ብዙ የተሳሳቱ አይመስለኝም። ምክንያቱም አርሰናል በዘንድሮ የውድድር ዓመት የጣላቸው አምስት ነጥቦች ተመሳሳይ አሰላለፍን በመከተል የተመዘገቡ ሽንፈትና የአቻ ውጤቶች ነበሩ። ይህንን እናስታውሳለን። ስለዚህ ከመጀመሪያው ሽንፈት እንዴት አልተማረም? በሊቨርፑል ጨዋታ ላይ የሆነውን ነገር በማስተዋል የአርሰናል ክሬቲቪቲ፣ የአርሰናል የግብ እድል መፍጠር፣ የአርሰናል ተደጋጋሚ የግብ ሙከራ የማድረግ አቅም መሳሳት ከመረጥኳቸው ተጫዋቾች ባህሪ የመነጨ ነው ብሎ እንዴት አይረዳም? ለምን ሊቨርፑልን ማንቸስተር ሲቲን አይነት ቡድኖችን ሲገጥም አርሰናል የፍርሃት ስሜት ይታይበታል? አርቴታ ይህንን ማድረግ እስከ ቀጠለ ድረስ የፕሪሚየር ሊጉን ዋንጫ ለማሸነፍ እንቸገራለን የሚል የተስፋ ቁረጥ አስተያየት በአርቴታና በአርሰናል ዙሪያ የሚሰነዝሩ በጣም ብዙ የአርሰናል ደጋፊዎች ነበሩ። አልተሳሳቱም ነገር ግን ደግሞ የሊቨርፑልን በክሪስታል ፓላስ መሸነፍ ካወቁ በኋላ አሁን በሴንት ጀምስ ፓርክ ስቴዲየም ላይ ያየነውን አይነት ስሜት ይዘው የአርሰናል ተጫዋቾች ወደ ሜዳ ሲገቡ ደግሞ የእውነት ለመናገር እጅግ እጅግ በጣም የሚያስደስት ነው። አርሰናል በዛሬው ጨዋታ ላይ ሁለት ለአንድ በሆነ ውጤት ማሸነፉ የሚገባው ነው። በእርግጥ ጨዋታው እንደተጀመረ የአርሰናል ተጫዋቾች የተሻለ እንቅስቃሴን አድርገው በጣም አግሬሲቭ ሆነው ቶሎ ጎል ማስቆጠር፣ ደጋግሞ ጎል ማስቆጠር እና ጨዋታውን መቆጣጠርና አስተማማኝ ድልን ለማስመዝገብ ከፍተኛ ፍላጎት እንዳላቸው ለማወቅ ብዙ የጨዋታውን ጊዜ መጠበቅ የሚያስፈልገን አይመስልም ነበር። ነገር ግን ልክ አስራ አራተኛው ደቂቃ ላይ ፍጹም ቅጣት ምት ዳኛው ሰጡ። ምክንያቱም ግብ ጠባቂውን ኒክ ፖፕ በቪክቶር ዮኮረሽ ላይ ያጠፋውን ጥፋት ተከትሎ ፍጹም ቅጣት ምት ተሰጠ። ነገር ግን የቪዲዮ አሲስታንት ሪፈሪው ጣልቃ ገቡና ቆይ ጉዳዩን እንየው ቆይ ጉዳዩን እናጣራው ተባለ። ጉዳዩ ከታየና ከተጣራ በኋላ በዳኛው የተሰጠው ፍጹም ቅጣት ምት መጽናት እንደሌለበት ተወሰነ። ይሄ ለብዙዎቻችን የእግር ኳስ ተመልካቾች እንግዳ ስሜት የሚፈጥር ነው። ለምንድን ነው ለአርሰናል ያ ፍጹም ቅጣት ምት ያልተሰጠው? ኒክ ፖፕ በቪክቶር ዮኮሬሽ ላይ ያጠፋው ጥፋት ለፍጹም ቅጣት ምት የማያበቃ ነው እንዴት ሊባል ቻለ የሚለውን በጣም ብዙዎቻችሁ ማብራሪያ እንደምትፈልጉ አውቃለሁ። የእውነት ለመናገር የትኛውን ማብራሪያ በተለይ ደግሞ አርሰናል ጨዋታውን ሁለት ለአንድ ስላሸነፈ ነው እንጂ ወይ አቻ ወጥቶ ነጥብ ይጠል ወይም አንድ ለዜሮ ተሸንፎ ቢሆን ኖሮ በዚህ ሰዓት ላይ ትልቁ መነጋገሪያ የሚሆነው ያ ፍጹም ቅጣት ምት ለምን ሳይጸድቅ ቀረ፣ ለአርሰናል ፍጹም ቅጣት ምቱ ለምን ተከለከለ የሚል ጥያቄ በብዛት የሚነሳ ነበር። አሁን ድሉ የአርሰናል ስለሆነ አጨቃጫቂ ብለን የምናነሳውን የፍጹም ቅጣት ምቱን ውሳኔ በአብዛኛው ከትምህርት አንጻር ከእውቀት መጨመር አንጻር እንየውና ማብራሪያውን ወደ እናንተ እና ድረስ በእርግጥ በኒክ ፖፕ ቪክቶር ዮኮሬሽ ላይ ጥፋት ጠፍቷል። መጀመሪያ ኳሱን የነካው ማን ነው ያልን እንደሆነ ቪክቶር ዮኮሬሽ ነው ኳሱን የነካው። ቪክቶር ዮኮሬሽ ኳሱን ከነካው በኋላ ያሉት ኢንሲደንቶች ናቸው። የቪዲዮ አሲስታንት ሪፈሪዎቹ አይተው ግዴ ለሚሄንን የፍጹም ቅጣት ምት ውሳኔ ከምታጸነው ናናስኪ በሳይድ ስክሪኑ ላይ የሆነውን ነገር ተመልከት አሉ። ያንን እንዲመለከቱ ዳኛው የተጋበዙበት ዋነኛው ምክንያት ኒክ ፖፕ በቪክቶር ዮኬሬሽ ላይ ጉልበቱ አካባቢ የመግጨት ነገርን ከማድረጉ በፊት ቅድም እንዳልነው ኳሱን መጀመሪያ ቪክቶር ዮኬሬሽ ነካው። ነገር ግን ጉልበታቸው መጋጨት ከመጀመሩ በፊት ግን ኳሷን ነክቷታል ነው ኒክ ፖፕ ኳሷን ነክቷታል። ከቪክቶር ዮኮሬሽ ቀጥሎ ኳሷን ነክቷታል። ኳሷን ከነካት በኋላ ነው የተጋጩት። ስለዚህ ለኳሷ ነው የተጫወተው የሚለውን አረዳድ ኮንሲደር ማድረግ አለብን የለብንም? ነው እንግዲህ ጭቅጭቅ የነበረ ወይም ደግሞ አጠቃላይ ሲያዩ መላልሰው ሲመለከቱ የነበረው ቪክቶር ዮኮሬሽ ኳሷን ነካት፣ ከዛ በኋላ ኒክ ፖፕ ኳሷን በእግሩ ጫፍ ነካት፣ ከዛ በኋላ በጉልበቱ ገጨው ነው አሁን በጉልበቱ መግጨቱ ጥፋት ማጥፋቱ ማንም የሚክደው አይደለም ነገር ግን ያቺ በእርግጥ የኒክፖፕ የእግሩ ጫፍ ኳሷን ነክቷት ከነበረ ኳሱን ተጫውቷል መጀመሪያ ጥፋቱን ከማጥፋቱ በፊት በሚል ማብራሪያ ነው ዳኛው እና የቪዲዮ አሲስታንት ሪፈሬዎቹ ተስማምተው አርሰናል የፍጹም ቅጣት ምቱን እንዳያገኝ የሆነው ይሄ ነው፣ ማብራሪያው ይሄ ነው ባለሙያዎቹም እየተሰጠው ወይም የተብራራው ነገር ይሄ እንግዲህ እና አርቴታን አላሳመነም የእግር ኳስ ደጋፊዎችን አብዛኞቹን አላሳመነም። እስካሁን ድረስ በግርታ ስሜት ውስጥ ያሉ በጣም ብዙ የእግር ኳስ ወዳጆች አሉ። ቢያንስ ማብራሪያውን ወደ እናንተ እናድረስ ብለን ነው። ከዛ ውጭ ግን አሁንም ከዚሁ ከዳኝነት ውሳኔ ጋር በተያያዘ ጋብርኤል ማጋሃሌሽ በሁለተኛው አርባ አምስት ላይ ኳስን መጨረሻ ላይ ኳስን በእጁ ነክቶ ነበር እና ይሄ የተጫዋቹ እጅ ኳሱን ሲነካ ናቹራል ፖዚሽን ላይ ካልነበረ ለምንድ ነው ለኒውካስል ዩናይትድ ፍጹም ቅጣት ምት ያልተሰጠው ደግሞ ብሎ መጠየቅም ደግሞ ይቻላል። እንግዲህ በዚህኛው ጉዳይ ላይ እስካሁን ድረስ በፕሪሚየር ሊጉም ሆነ በዳኞቹ በኩል የተሰጠ ማብራሪያ ባይኖርም ነገር ግን ጋብርኤል ማጋሌሽ በሚወድቅበት ጊዜ ሰው ይሄ በመውደቅ ሂደት ላይ የሚኖር ናቹራል ፖዚሽን ነው ነው በመውደቅ ሂደት ላይ አንድ ሰው ሲቆም የእጁ ናቹራል ወይም ተፈጥሯዊ የእጁ ቦታ ተብሎ የሚታሰብ ቦታ አለ። ነገር ግን በምትወድቅበት ሰዓት ላይ ደግሞ ተፈጥሯዊ የእጅህ ቦታ ሚዛኑን ይቀይራል። ስለዚህ በዛ አግባብና ምክንያት ነው ጋብርኤል ማጋሌሽ ፍጹም ቅጣት ምት እንዳይሰጥበት የሆነው የሚል ነገር ይነሳል። ለማንኛውም ግን እንደነዚህ ያለ አወዛጋቢ የዳኝነት ጉዳዮችን በተመለከተ በተከታታይ ፕሮግራሞቻችን ላይ የምናነሳቸው ተጨማሪ ሀሳቦች ሊኖሩ ይችላሉ። ኒውካስል ዩናይትድ በኒክ ቮልትሜድ አማካኝነት ጎሉን ካስቆጠረ በኋላ የኒውካስል መከላከል የኒክ ፖፕ እጅግ በጣም የሚገርም ብቃት ላይ መገኘት የሚያድናቸው ኳሶች አንዳንዶቹ እጅግ በጣም በጣም በጣም በጣም የሚገርሙ ናቸው። በመጀመሪያው አርባ አምስትም በሁለተኛው አርባ አምስትም እነ ኢዜ ያደርጓቸው የነበሩት ሙከራ ሁለተኛው አርባ አምስት ላይም እንደዚሁም በጣም የሚገራረሙ ኳሶችን ሲያድን ነበረ። ስለዚህ የኒክ ፖፕ ብቃት ሲደመር ደግሞ የእውነት ለመናገር የኒውካስል ዩናይትድም በጣም የተደራጀ የመከላከል አርሰናልን አቅም የማሳጣት እንቅስቃሴ እስከ ሰማንያ አራተኛው ደቂቃ ድረስ ሰርቶ ነበረ። ደቂቃው በገፋ ቁጥር ምንድን ነበር ወደ አእምሯችሁ ይመጣ የነበረው ባለፈው የውድድር አመት ሊቨርፑል ቀድሞ እየተጫወተ ነጥብ ሲጥል አርሰናል አብሮት ነጥብ ይጥላል፣ ወይም ደግሞ ሊቨርፑል ከጣለው በላይ ይጥላል። ሊቨርፑል ሲሸነፍ አብሮት የሚሸነፍ ከሆነ እንዴት ነው ሊቨርፑልን አሳዶ የሚይዘው እስክንል ድረስ እና ያን ጊዜ ይሰጥ የነበረ ዋነኛ ማብራሪያ አርሰናል ከፕሪሚየር ሊጉ ይልቅ ለቻምፒዮንስ ሊጉ ትኩረትን እየሰጠ ነው ወይ የሚል አይነት ነገር ሁሉ ሲነገር ነበር፣ እና ዛሬም እንደዛ የሚሆን መስሎ ነበረ። ስለዚህ አሁን ባለፈው ሳምንት አርቴታን ወቅሰን ከነበረ በዚህ ሳምንት አርቴታን ከመጀመሪያው አስተላለፉም አንጻር፣ በእርግጥም ስንነግራችሁ ታስታውሱ ከሆነ እኔ አርቴታ ገብቶ ተሰርቶታል ። ስህተት መስራቱን ተረድተነዋል። ስህተት እንደሰራ ግን በአደባባይ በጋዜጣዊ መግለጫ ላይ ማመን አልፈለገም ብለን ነበረ። ስለዚህ ዛሬ ያደረጋቸው ነገሮች በትክክል ስህተት መስራቱን ያመነ እና ከስህተቱን ደግሞ የተማረ መሆኑን ያየንበት ይመስለኛል። በሁለት ምክንያት፣ አንደኛ ቤስት ኢሌቨኑን ይዞ ወደ ሜዳ ሲገባ በኢዜን አብሮ ከነ ዴክላን ራይስ ጋር ያጣመረበት ውሳኔ፣ ዙቤሜንዲ፣ ዴክላን ራይስ እና ኢዜ አንድ ላይ እንዲጫወቱ ያደረገበት ነገር ሰከንድ ሀፍ ማንቸስተር ሲቲ ጋር የነበረውን ነገር እንዲደገም መፈለጉን ያሳያል። የመጀመሪያው ነገር እሱ ነው። ሁለተኛ ሜሪኖን ቀይሮ አስገብቶታል። ሜሪኖን ቀይሮ ሲያስገባ ግን እነ የዜና አስወጥቶ አይደለም። ይሄም ደግሞ ሌላ የሰውየውን ወይም የአርቴታን በጣም በጣም በጣም ትክክለኛ የሆነ ሌሰን መውሰዱን በነዛ ጨዋታዎች ላይ የሰራቸውን ስህተቶች አንደርስታንድ እንዳደረገው ያየንበት ነው። ስለዚህ በኒውካስል ዩናይትድ አንድ ለዜሮ እየተመራ ወደ እንደዚህ ያሉ ጨዋታዎች መምጣት እነማንን ባስገባ በምን መንገድ ነው አጥቅቼ ጎሎቹን ላስቆጠር የሚችለው የሚለው ነገር እጅግ እጅግ በጣም ወሳኝ ስለነበረ አርቴታን በመጀመሪያ ያሰላለፉም ሆነ በተጫዋቾች ቅያሪው ላይ አድንቆ ከመናገር ውጭ ምንም አማራጭ ያለ አይመስለኝም። በጣም ትክክለኛ ነገርን ነበረ ሲያደርግ የነበረው። ሁለተኛው የአርሰናል የቆሙ ኳሶችን የመጠቀም አቅም እኔ አንዳንድ ሰዎች እንዴት ባለ ሀሳብ እንደዚህ እንደሚረዱት ባላውቅም፣ የስንፍና መገለጫ አድርገው ለመግለጽ ይሞክራሉ። በቆሙ ኳሶች ጎል ማስቆጠር ስንፍና ሆኖ አያውቅም። በቆሙ ኳሶች የሚቆጠር ጎል እራሱን የቻለ ጉብዝናን ይፈልጋል። አሁን ከ2023 ወዲህ ከቆሙ ኳሶች ወይም ከኮርና ብቻ ሌሎቹን የቆሙ ኳሶች ስተን ከማዕዘን ምት ብቻ በሚቆጠሩ ጎሎች አርሰናልን የሚያህል የለም። ከአርሰናል ቀጥለው ቼልሲ ነው። በቼልሲ ከማዕዘን ምት ያገባቸው ጎሎች እና በአርሰናል ከማዕዘን ምት ያገባቸው ጎሎች መካከል የ15 ጎል ልዩነት አለ። ይህንን ያህል አንድ ሰው ከአንድ ቡድን ከቆሙ ኳሶች በተለይም ደግሞ ከማዕዘን ምት ይህንን ያህል ሲግኒፊካንት የሆነ የጎል ማስቆጠር አቅም ላይ ከደረሰ ታደንቀዋለህ እንጂ ምን አጎደልክ ብለህ ልትወቅሰው ትችላለህ። ይህ በጣም አስቸጋሪ የሚባል አስተያየት ይመስለኛል። መሆን ያለበት አስተያየቱ በን ያረዳል ከቆሙ ኳሶች ጎል ማስቆጠራቸው በጣም አሪፍ ነው። ነገር ግን ከክፍት የጨዋታ እንቅስቃሴዎችም ጉብዝናቸውን ማሻሻል አለባቸው። ከክፍት የጨዋታ እንቅስቃሴዎችን የግብድል መፍጠር፣ ጎሎችን ማስቆጠር ላይ አርሰናል በተመሳሳይ ትኩረት ሰጥቶ ሊሰራ ይገባዋል። ምክንያቱም ከማዕዘን ምት ሁሌ ላይ ቀና ይችላል። በሊቨርፑልና በአርሰናል ጨዋታ እኮ አርሰናል ያነሰ የማዕዘን ምት አልነበረ የሚያገኘው ፈርስታፍ ላይ ብቻ ወደ አምስት ማዕዘን ምቶችን እኳ አግኝቷል። እነዚህ አምስት የማዕዘን ምቶች ወደ ጎልነት አልተቀየሩም። እንደዚህ የማዕዘን ምቶችን በሚገባ የሚከላከል ቡድን የገጠመ እንደሆነ መቸገር፣ መሸነፍ፣ ነጥብ መጣል እንዳይመጣ የማዕዘን ምት አንድ በጣም ምርጥ አማራጭ ነው። ነገር ግን ደግሞ ከኦፕን ፕሌይም ደግሞ ጎል ለማስቆጠር መሞከር አሪፍ ነው ተብሎ ማስተያየት ሊሰጥ ይችል ይሆናል እንጂ ከቆሙ ኳሶች ጎል ማስቆጠርን የሰነፍ አድርጎ የሚገልጽ ሰው ኔ እኔ ለእኔ በግሌ ግራ ስለሚገባኝ ነው፣ የእውነት ለመናገር ማለት ነው። እና ለጋብርኤል ማጋሃሌሽ ይህ ምሽት በጣም የተለየ ምሽት አድርጌ ነው የምወስደው። ምክንያቱም በእኔ እምነት ጋብርኤል ማጋሃሌሽ የመጀመሪያው ጎል በኒውካስል ዩናይትድ ሲቆጠር፣ ኒክ ቮልትሜድ ጎሉን ሲያስቆጥር፣ ማጋሃሌሽ ካደረገው ነገር በላይ ማድረግ ይችልም ይገባውም ነበር። ያንን አላደረገም። ምክንያቱም ፋውል ተሰርቶብኛል ጋፍቻ አለ ወደሚለው ወደ ንትርኩ ያደላ ነገር ነበር ሲያደርግ የነበረው። እሱ ምንም አይጠቅምም። የሚጠቅመው ነገር በአስቸጋሪ ሁኔታ ውስጥ ሆኖ ቢሆን ኳሱን ማዳን ላይ የበለጠውን ፎከስ ማድረግ አለበት። ያንን ጥረት ቢያደርግ ኖሮ እውነት ቮልትሜድ ያንን ኳስ በቀለለው መንገድ ቀሎት ጎል ያስቆጥር ነበረ ወይ ለንትርኩ የበለጠ ግምት የበለጠ ሰፊ እድል በምንሰጥበት ጊዜ እንደነዚህ ያሉ ስህተቶች ይሰራሉ ነው ሁለተኛው አርባ አምስትም ላይ ከዛም በኋላ እውነት ለመናገር ጋብርኤል ማጋሃሌሽ አርሰናልን ሊጎዱ የሚችሉ ስህተቶችን ሲሰራ ነበረ ነገር ግን ደግሞ በዛ ደቂቃ ያንን ኳስ በግንባር ገጭቶ ጎል ሲያስቆጥር ዋት ዊ ኮል ሪደምሽን የምንለው እሱ ነው በቃ ምን አለ ከዚህ በላይ የእውነት ለመናገር በጣም በጣም በጣም ምርጥ ነገር ነው ያደረገው ለአርሰናል የአርሰናል ደጋፊዎች የአርሰናል ተጫዋቾች ተቀያሪ ቦታ ላይ ያሉ ተጫዋቾች በሙሉ ደስታቸው በጣም ልዩ የሆነው እና አይ ዶንት ቲንክ ዘጠና ምናምነኛው ደቂቃ ላይ ጎል ስላስቆጠረ አይመስለኝም አርሰናል የዚህን ድል ፋይዳ ስለሚረዱት ነው ብዬ ነው ነው የምወስደው እንዲህ ባለ መንገድ ኒውካስል ዩናይትድን ሊሸነፉ ጫፍ ደርሰው ነበር እስከ 84 አራተኛው ደቂቃ ከደቂቃ በኋላ በተቆጠሩ ሁለት ጎሎች ሁለት ለአንድ ማሸነፍ፣ የትላንቱን የሊቨርፑልን መሸነፍ ተከትሎ የመጣ ድል ስለሆነ የድሉ ትርኩም የድሉ ፋይዳ ስለገባቸው ይመስለኛል። የኒውካስል ተጫዋቾች አንገታቸውን ሲያቀረቅሩ፣ የአርሰናል ደጋፊዎች እና ተጫዋቾች ግን ሜዳ አልበቃችሁ ያላቸው በዚህ ምክንያት እንደሆነ ነው ለእኔ የሚሰማኝ። እናም ባለፈው ሳምንት ያርሰናል የአርቴታ ተቺዎች የነበሩት እነ ጋሪ ኔቪል አስተያየት ለመስጠት አርሰናልንና አርቴታን ለማድነቅና ለማንቆለጳጳስ ጊዜም አልፈጀባቸውም። በቃ ይህ የዛሬ ድል ለአርሰናል ትልቅ በራስ የመተማመንን ስሜት የሚፈጥር ትልቅ ፋይዳ ያለው ድል ነው የሚል አስተያየትን ሰጥቷል። ልብ በሉ ባለፈው ሳምንት ስለ ሃንድ ብሬክ ወይም እየፈሩ ስለመጫወት ጥንቃቄ ተኮር አጨዋወትን ስለመምረጥ እና ያንን በደንብ አድርጌ ስወቅስ ነበር። አርቴታ በዚህ ሁኔታ አርሰናልን ለድልና ለዋንጫ አያበቃውም ነበር አስተያየቴ ይል ነበረ ጋሪ ኔቨል አሁን ግን፣ ዛሬ ያደረጉትን ነገር በሙሉ ስመለከት የአርሰናል ተጫዋቾች፣ የአርሰናሉ አሰልጣኝ እስከ መጨረሻው ድረስ ያደረጉት ተጋድሎ እና ድሉን ያስገኙበት መንገድ የሚደንቅ ነው የሚል አስተያየትን ሰጥቷል። ሶ ቢግ ፎር አርሰናል ሶ ቢግ ፎር አርቴታ ብሏል። ይህ ዛሬ የሆነው ነገር ዛሬ ያየነው ነገር አርቴታም ላርሰናልም እጅግ በጣም ትልቅ ነገር ነው ብለዋል። የእንግሊዝ ፕሪሚየር ሊግን ዋንጫ የማንሳት እድላቸውን በከፍተኛ ደረጃ የጨመረ በዘንድሮ የውድድር ዓመት በማሸነፍ እንችላለን ስሜት እስከ መጨረሻው ለመታገል ለአርሰናል ተጫዋቾችና ለአርቴታ አቅም የሚሰጥ ነው ይላል። እናም ይገባቸዋል። ይህንን ባደረጉበት መንገድ የውድድር ዓመቱን ሊቀጥሉ ይገባዋል ብሎም ደግሞ ይመክራል። የመጀመሪያ ተሰላፊዎቻቸው የተጫዋች አቀያየራቸው ሁሉንም ነገር ነው እየወደድኩት የሚል አስተያየትን ሰጥተዋል። ስትሮንግ ቲም ነበረ ጨዋታውን የጀመረው ይላል ጋሪ ኔቨል። እንደገና ደግሞ ተቀይረው ከገቡ በኋላ በጣም ምርጥ የሆነ አቀያየርን አርቴታ አድርጓል ነው። ስለዚህ ይህ የዛሬው ኒውካስል ዩናይትድን ያሸነፉበት የሁለት ለአንድ ድል ለአርሰናል ትልቅ ጉልበትን የሚሰጥ ነው። እንኳን ለደጋፊዎቹ፣ ለፕሪሚየር ሊጉ መድፈኞቹ ነፍስ ዘርተውበታል። እያልንን ያለ ነው። ለማንኛውም እናንተስ ጨዋታውን ከተከታተላችሁ በኋላ ያያችሁት ነገር ምን ስሜት ፈጠረባችሁ? አሁን በሊቨርፑል እና በአርሰናል መካከል ያለው የነጥብ ልዩነት ሁለት ብቻ ነው። ምናልባት በሚቀጥለው ሳምንት አርሰናል በኤምሬስ ስቴዲየም ዌስትሃም ዩናይትድን ይገጥማል፣ አዲሱን የኒኖ ስፕሪቶ ሳንቶን ቡድንን። ሊቨርፑል ደግሞ ከቼልሲ ጋር በስታንፎርድ ብሪጅ ጨዋታውን ያደርጋል። ምናልባት በሚቀጥለው ሳምንት በዚህ ሰዓት አርሰናል የደረጃ ሰንጠረዡን መሪነት ተረከበ የምንል ልንሆንም እንችላለን። የአርሰናል እንቅስቃሴ አርቴታ በዚህ መንገድ ጨዋታዎችን አፕሮች ማድረግ እስከቻለ ድረስ የፕሪምየር ሊጉን ዋንጫ የማሸነፍ ዕድሉ በጣም ሰፊ ነው። ሊቨርፑል አንደኛ ነው እንጂ ገና ማሳመን አልጀመረም። ሐሳቦቻችሁን፣ አስተያየቶቻችሁን በኮመን ሴክሽኑ ላይ ብትልኩልን እጅግ እጅግ በጣም ደስ ብሎን የምናስተናግድ ይሆናል። ደግሞ ማለዳ ላይ ሌሎች አዳዲስ መረጃዎችን አክለን በዚህም ጉዳይ ላይ ተጨማሪ መረጃዎችን ይዘን ወደ እናንተ እንመጣለንና ጠብቁን እንላለን። ኳስ ደስ ይላል። አብራችሁን ስለነበራችሁ እጅግ እጅግ በጣም እናመሰግናለን። ይህንን ቻናል ሰብስክራይብ አድርጉ። የሊንክ ምልክቱን ደግሞ እንደዚሁ ወደ ሌሎችም ሰዎች አጋሯቸው እንላለን። ይህንን ስለምታደርጉም እናመሰግናለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር። 2010